ወንዶች እኔን ተፋቱኝ፣ እንዴያንና ኤርትራውያን ሊቢያ የሚገኙ ፍርዬ የኔ ሁኝ ይለኛል። ደግሞ ናኒ እኮ ነው። ምን አስበህ ነው ባዬ። እንዴት ተዋልክ? እንዴት አደርክ? ደህና ነው ወይ? በሊቢያ የአንገትሽ ጌጥ ያምራል። ቴንኪው። ባለቤቴ ይገዛል ነበረ። የሰርጌ ጊዜ ነበር ስጦታ የተሰጠውት ውዱ ባለቤቴ

እንጀራ መበል ሲረበይ ደውዬ እንጀራ ራበይ ምላት ፓፓዬ እንዴት ነው ፍር እያስገቢ ወዴት ወዴት ነው መግባት የምትፈልገው? እና ባለቤቴ ፌክ አካውንት ከፍቶ ቂጤን እያየ እያመሸ አንተ ወራዳ ቂጤን ማየት ትችላለ። ከዛ በጎን እየሄደ ደግሞ ለመንግስት 24 ሰዓት ቲክቶክ ናት ይላል። ይሄ ፌር አይደለም። ኢዝኖት ፌር። እውነቴን ነው ማሚ፣ መሬትን ቁጭ ብሎ እያየ እንደ ወንዶቹ። ከዛ እሷ ልጅ ማሳደግ አትችልም ብሎ። አሁን ትናንትና ልጆቼ ጋር ነበርኩኝ አርብ፣ እዛ እኔን የነገሩኝ ቲክቶክ በጣም ትጠቀሚያለሽ ምናምን አሉ። ማን ነገራችሁ ስላቸው ኤክስ ባልሽ ትዕግስትዬ፣ የሊቢያ ኢንፎርሜሽን። አንተ ማን ሊቢያ፣ ድምፅ ሆኝ እኔን ማን ይሰማኛል? ለማን ነው ምለው ለሊቢያ ለወንድሞቻችን ድምፅ ሆኑ የሚባለው ነው። ኧረ እኔም በሊቢያ ነው የመጣሁት። አሳምረሽ ብሰጩ ይሄ አይመጣም ነበር። ኧረ እኔ በደንብ አድርጌ ነው አልጋ ላይ የሰጠሁት። አሳምሬ አጥቤ አጥኜ አይ የሰጠሁት ይቀላል እንዴ አስር አመት ሙሉ ታዲያ በምንድን ነው ያዝኩት? ምን ነው? ሰላም ነው፣ ሰላም ነው። እውነቴን ነው። የሊቢያ ኢንፎርሜሽን እኔ ምንም አውቀው ታምር የለኝም። ኢንፎርሜሽን የለኝ። እኔ ቲክቶክ ላይ አልገባም እኮ የምትወጂው። ቅድስት ገብርኤል ይጠብቅሽ። አሜል ባባዬ፣ ሄኖክ አስገብኝ። የት ነሽ? ነጽ ቤት ወይኔ፣ ነጽ እዩት ድፍረት ማ አይደለም ኑ እዩት፣ ትመስክሩ፣ እዩት። ይሄ አሁን ምንድን ነው ጋይስ? የዶሮ አይን የሚባለው ይሄ ምንድን ነው? ቡናው ጨረር አለ። ዛሬማ አስቀጠቀጥሻለሁ። ቅራሪ ሻይ ውሃ ይኸው ነ ኮመንትሽን አንብቢ፣ ነ ኮመንትሽን አንብቢ። ሻይ ቡና፣ ሻይ በሻይ እጣቢ፣ ሻይ ነው ውሃ። እርግጠኛ ነኝ የዶሮ አይን ነው። አስቀጠቃጥኩአላጊሽም እውነትሽን ነው ግን፣ ኧረ ነጽዬ ይሄ ቡናሽ አይደለም ሞያሽ አይደለም። ጨጓራዬን ልትልጣ ይፈልጋ እኮ ነው። ስቶፕ ኪሊንግ ኢትዮጵያን ኤንድ ኤሪትሪያን ሪፊጁ ኢን ሊቢያ እኔ እስቶፕ ኪሊንግ በይ ኦኬ። እኔ እኮ ስቶፕ ብል ማን ይሰማኛል? ብላችሁ እጄ ረገጥሽ አስገቢኝ ይለኛል። ምን ሊለን ነው? እናስገባው እስኪ። ሄሎ በሏቸው ብሎ ተናግረዋል። እነ ማንን ነው? ኤርትራውያን፣ ኢትዮጵያውያን በሙሉ፣ ሶማሊያውያን። እኔ ነኝ ፍርዬ። ዳግ የምትባል ሰው እያደውልልኝ፣ ቆይ ልናግርሽ እዚህ ያላችሁ? ሶስት መቶ ምናምን ወንድሞች እህቶች ሊቢያ ላይ ብዙ ኢትዮጵያውያን እና ኤርትራውያን ልጆች ህፃናት ሴቶች ወንዶች የተለያዩ የኢትዮጵያና የኤርትራ ዜጎች እዛ እየተሰቃይ ነው ትናንትና የአንድ አካባቢ መሪ እነዚህ ስደተኞች በብረትና በቢላ ግደሏቸው ካልገደልኳቸው ካልተገደሉ ከዚህ ሀገር ሊወጡ አይችሉም ብሎ ተናግረዋል አሁን እያደኗቸው ነው። እና እኛ ሁላችን ካልተባበርን ተባብረን በተለያየ ቦታ ሰላማዊ ሰልፍ ተዘጋጅተዋል። አሁን በእንትን በአስር በአራተኛ ወር በአስር በብራስልስ ትልቅ ሰላማዊ ሰልፍ ተዘጋጅተዋል እና ሁላችን በአቅማችን፣ ፈረንሳይ እዛ አካባቢ ያለ ሰው ሁሉ ሰው፣ ያው ሰው መሆን ብቻ ነው ለሰው መረዳት የሚያስፈልገው። እና በተለይ እኔ ደግሞ ጥሬን የሚያስተላልፈው እኛ አሁን በውጭ ያለ ነው ለሚገደሉ እህቶቻችን ከእነ ልጆቻቸው ልጆቻቸው ለሚገደሉ ወጣቶች ድምፅ መሆን አለብን። ይሄ ደግሞ ድምፅ መሆን ይሄ የፖለቲካ ጉዳይ አይደለም፣ የሰብአውነት ጉዳይ ነው። ይሄን ለማርዳት ደግሞ ሰው መሆን ብቻ ነው የሚያስፈልገው እና ፍሬ አንቺ ጋር አስገብኝ ያልኩሽ ብዙ ሰው አንቺ ጋር ይገባለ ጨዋታ ለሳት ለሌላ ብሎ አንዳንዴ ደግሞ የእግዚአብሔር ፈቃድ ሆኖ አንቺ የሚሰበስባቸው የአንቺ ወዳጆች፣ እኔ ቆርቃታታልሻለሁ። ግን ይሄ ጉዳይ ቀላል አደለም። አሁን ቀላል አድርገን አናየው። ሁላችን ተባብረን ይሄ ጉዳይ እንዲቀርና እንዳይገደሉ ሀገራቸው ቢመልሷቸው እኮ ችግር አደለም። አሁን ያስፈራው ወይ አስፈሪ የሆነውን ነገር ግደሏቸው የሚል መልእክት ተላልፈዋል። ቪዲዮውን ተይዘዋል። እንደሱ ያለ ሀላፊውን የእሱ ቪዲዮ ፌስቡክ በቲክቶክ እየዞረ ነው፣ ሼር እየተደረገ ነው። እና እኔ ጥሪ የሚያቀርበው ያው ይሄ ችላ ብለናና፣ ያው እባካችሁ ድምፅን ሁናቸው በሙሉ ቆይ ቆይ ቆይ፣ እኔ ይቅርታ ፍርዬ እታለም፣ አንድ አንድ በጣም ከሚገርመው ነገር ማለት ነው፣ መጀመሪያ መስበክ ያለብን ፍቅር የሁሉ ለስደት የዳረገ ምንድን ነው? እሱ ሌላ ነው። ስማ ወንድሜ፣ እኛ የምንችለው ነው ቆይ ቆይ የምንችለውን የምናደርግ አሁን ፖለቲካ እዚህ አትስራ፣ እኛ በውጭ ሀገር ያለነውን የምንችለው ነገር ነው የምንሰራው። በእጃችን የለለ እኛ ታንክ የለን፣ ባንክ የለንም፣ እኛ ራሳችን ስደተኞች ነን እና በስደት ሁነን ለሊቢያ መንግስት እና ለሚሰማ መንግስት ካለ የኢትዮጵያ መንግስት አብይ አህመድም ለዚህ ጉዳይ ተቆርቋሪ ሆኖ እነዚህ የሚገደሉ ያሉት ኤርትራውያን፣ ኢትዮጵያውያን ከመንግስት ወይ ከሊቢያ መንግስትና ከሌሎች የዓለም የሰብአዊ መሰል ተጣባቂዎችን ተነጋግረው እንዲድኑ መስራት አለብን እና ቃልን እኮ ችግሩ ከየት ነው? ችግሩማ ከቤታችን ነው። ግን አሁን እኛ የቤታችን ጉዳይ ከእጃችን ቁጥጥር ውጭ ነው። እኛ ማድረግ ያለብን ድምፅ መሆን ብቻ ነው። እና አሁን ይሄ ፖለቲካ ልንሰራበት ሌላ ሌላ

ፍሬ በጣም አመሰግንሻለሁ። ሰዎች በዚህ አጋጣሚ ሰምታችኋል። መቼ ነው ሰልፉ? በአስር ነው በአራት ይሄ የሰው ህይወት ማትረፍ ስለሆነ በዚህ ጉዳይ ህይወት ማትረፋችን ብቻ ነው የሚፈልገው። ሌላ ፖለቲካ፣ ሌላ ንግግር አያስፈልገንም። ሁሉ ሰው በቃ ሰው ሆኖ የሰውን ህይወት ማትረፍ ብቻ ነው ጥሪያችን። እውነት ነው። ለመሰለሽ አንዳንዶቹ ወደ ፖለቲካ ይወስዱታሉ ይሄ የዘር የብሔር፣ የምናምን አይደለም። እኛ አበሻ በመሆናቸው ሶማሌ በመሆናቸው ሱዳን በመሆናቸው ኤርትራ በመሆናቸው ነው እየተገደሉ ያሉት በአጠቃላይ ስደተኛ ስለሆኑ ነው። ቢስማማቸው ቢደላቸው ከሀገራቸው አይወጡም። ያ የሌላ ነገር ነው። አሁን ግን ያሉበትን ነገር ማውጣት ለነሱ ድምፅ መሆን ሰው መሆን ብቻ በቂ ነው። የሚያገናኝ ነገር የለውም። እዚህ እየመጣችሁ የሆነ የሆነ ነገር አትበሉ። ሰው ናቸው፣ ትንንሽ ልጆች ናቸው፣ እየተሰቃዩ ነው። እኔ ትናንትና ብዙ ፔጅ ላይ ሰምቻለሁኝ። በጣም ነው የሚያሳዝኑት። ከዛ በኋላ የሚታሰብ ነገር ነው። ሌላው ነገር ስለዚህ ይሄንን ድምጽ መሆን ሰው መሆን ብቻ በቂ ነው። ጥሩ አለሽ። ይሄ ሁኔታው አሁን የኢትዮጵያ ሰብአዊ መሰል ተጠባቂዎችን በአዲስ አበባ ያሉ የሊቢያ ኤምባሲ ሂደውን ይሄ ጉዳይ መነጋገር አለባቸው ብዬ አምላለሁ። በተለይ ባለፈው ጊዜ እኔ እንዳየሁት እኔ ኤርትራዊ ነኝ፣ ግን ባለፈው ጊዜ ከስዑዲ ከሌላ የተለያዩ ሀገሮች የኢትዮጵያ መንግስት ዜጎቹን ሰብስቦ መልሰዋል። አሁንም ይሄ የሊቢያ ጉዳይ በጣም ትልቅ ጉዳይ ነው። መግደልም ህፃናት አሉ፣ ሴቶች አሉ፣ ልጆች እናቶች አሉ፣ አባቶች አሉ። ግደሏቸውም የሚል መልእክት አስተላልፈው አሁን በግድያ ውስጥ ነው ያሉትና ሁላችን ተባብረን ያው ባለንበት ሀገር የሊቢያ ኤምባሲ በጽሁፍ ይሁን በሰላማዊ ሰልፊ፣ መርዳት አለብን። በተለይ በተለይ ደግሞ ዲፕሎማት የኢትዮጵያ ዲፕሎማቶች በሊቢያ ኤምባሲዎች ያሉት ይሄ ሁኔታ እንዲተባብረው ዜጎቻችን፣ ሶማሌ ሁን፣ ኢትዮጵያዊ ሁን፣ ኤርትራ ሁን እነዚህ ካደ አገራቸው ቢሞለሷቸው እኮ ጥሩ ነው። ግደሏቸው የሚል መልእክት ነው የተላለፈው። ግን ግን ቆይ ቆይ፣ አንዳንድ ጊዜ ማ ነው መቸ ነው እኛ የራሳችን ነፃ አውጥተን በነፃ የምንኖረው ነው? መጀመሪያ መስራት ያለብን ሀገራችን ነው። ዛሬ ሊቢያ መቃወም የለብንም ሊቢያ ይግደሏቸው ከሀገራቸው ወጣ ሰው እኛ በሰው ሀገር የወጣን ሰዎች። እኔ ተቃዋሚ ነኝ፣ ግን አሁን በዚህ ጉዳይ በዚህ ስደተኞች ላይ ፖለቲካ መስራት አልፈልግም። አሁን ጊዜው አደለም። ፖለቲካው እኔ ሰርቼበታለሁ፣ ብዙ ዓመት ሰርቼበታለሁ። እዚህ ያለ እንደዚህ በሀገራችን ያለን ሁላችን እናውቀዋለን። ቤታችን ያለው ነገር ሁላችን እናውቀዋለን። እና አሁን ይሄ እንደ ሰው ብቻ ለነዚህ እናቶች፣ ለነዚህ ህፃናት ድምፅ እንሆናቸው። ነገ ከነሱ አልፎ ወደኛ ይመጣል እና ድምፅ እንሆን ነው የምንለው ያለ ሀገራችን እንደዚህ አለ እንደዚህ ሆነ እንደዚህ አሁን ፖለቲካ በዚህ መስራት ጊዜው አይደለም የፖለቲካ ጊዜ ፖለቲካ ቤት ገብተህ ነው የምትናገርበት አመሰግናለ መግደል ሰብአዊ ርኅራሄ የሌለው ይሄ ስህተት ነው ብለን እንቁም ነው የምንለው ያለው እንጂ ሌላ መልእክት እኮ የለው ጠይቁኛ፣ ጠይቁኝ ፓንትና ጡት ማስያዣሽ ምንድን ነው ብላችሁ ጠይቁኝ። ከዛ መልስላችኋለሁ። ደግ እኮ ነሽ ትለኛለሽ። ቤት ይሄኔ ቆንጆ ፍሪዬ ፕሊስ አሳይን ነው አልጋ ተወጂ። አልጋ ላይ ጓደኛዬ፣ ምነው አሳዘንኩሽ ሚሚዬ? የምኬል ልጅ እንዴት ነው? በጣም አመሰግናለሁ። አዱ ውዴ፣ ተዋረድኩ ዛሬ ጓደኛ